አተም ስልክ አስቀምጠዋል ምናምን ወረታ እንከፍላለን ምናምን ነው። ምን አይነት ቀልድ ነው አንተ? ፕራንክ ራሱ ቢሆን እንደዚህ መቀለድክ ምን ይባላል እንዴ? አንተ ገና ለገና ለሰብስክራይብ ብለክ በዚህ ደረጃ እነሱ ምን ተማለት አለበት? ደግሞ ተልኳል አለክ ታስታውቃለክ። ይሄ ሴራ ነው። እሺ፣ እነሱ እኮ ብዙ ጠላት ያለባቸው ያለባቸው ሰዎች ናቸው። በዚህ ደረጃ እንደዚህ አይነት ፕራንክ እንዳታረጋው። ቡርክ ያው እንደዛ እየሮጠ ሲመጣ አሁን የሆነ ነገር ቢሆንስ? በዚህ ዝናብ መኪና ሳለ አይደል እንዴ? ምን ሆነክ ነው? እንደዚህ ሰውን ማስደንገጥ ምን ይሉታል በቡቡና በሀይሚ ቀልድ የለም እሺ ከዚህ በኋላ ሰማካ በፍቅር ከፈለክ ቪዲዮ ስራና እኛም እናበረታታካለን። በዚህ ደረጃ ግን አታስደንግጠን አለበለዛ ተልኮ አለክ እነሱ በጣም ብዙ ጠላት ያለባቸው ሰዎች ናቸው አንተ አታስብም እንዴ ከዛሬ ወር በፊት እኮ የሆነ ልጅ የትምህርት የጓደኛ ስንት ስቃይና መከራ አስራ አምስት ቀን ሙሉ እኛን ሲያሰቃየን የነበረ እሷን ሲያሰቃየ ብሩክን ሲያበሳጨው እሷን ሲያስለቅሳት የነበረ ኬዝ ነበረ ተልከህ ነው እንዴ ተለከህማ መሆን አለበት እንጂ ያለ ምክንያትማ፣ በዚህ ደረጃ እንደዚህ ፎቶዋና ሳትመክ ምናምን ነገር ለመለጠፍ አትጣጣርም ነበረ። የሆነ ተልኮማ አለክ፣ በቃ የሆነ ከጀርባ እየተሰጠክ ተልኮ አለክ እንጂ በዚህ ደረጃ እንደዚህ አታረግም ነበረ። ደግሞ ፕራንክ ነው ይላል እንዴ? ተው እንጂ ፕራንክ ነው ብለህ እኛን ልትሸውደን ተልኮ አለክ። የሆነ ተልኮማ አለክ ያለውን ነገር ለማጥናትና ለመሰለል ነው እነሱ ጋር መተክ አሁን ይህን አይነት ጠፋች ብለክ ምናምን ቡርኬን አስደነጋግጠ ምናምን የሆነ ነገር እንትን ብለክ የሆነ ጥናት አድርገ ለመሄድ ነው ተልከህ ነው በእርግጠኝነት። እና በእነሱ እንደዚህ አይነት ቀልድ አንፈልግም። ደግሞ ፕራንክ ነው ይላል እንዴት እንደተናደድኩ ጋይስ እንዴት እንደተናደድኩ ለማንኛውም ጋይስ ግቡና ልጁ ወጣት ነው አበረታቱት። ነገር ግን ሌላ ኤጲ ያለ ስራ ሰራ አለው ካለ ግን እኛ ጀርባውን እናጠናለን እናስጠናለን። ማንነት ክን አሁን አጥንተን እንደርስበታለን ከየት እንደመጣ ማለት ነው። ከኛ የሚያመልጥ ነገር የለም ልንገርህ፣ ሸገር ውስጥ ነው ያለከው። ከሸገር ከኛ አካባቢ ምንም የሚያመልጠን ነገር የለም። ለማንኛውም ማለት ነው እና በጣም ነው የተናደድኩት። በጣም ማለት ነው እንዲ ምን ማለት ነው በዚህ ደረጃ ፎቶዋን አሰርቶ ለጥፎ አፋልጉኝ፣ ከዛ ለልጁ በዛ ዝናብ እንደ እየሮጠ እንዲ የሆነ ነገር ቢሆን፣ ሰውኮ ሲደነግጥ ብዙ ነገር እኮ አለ ሰው ሲደነግጥ እኮ ስንት ፌንት የሚበላ አለ የሚውድቅ አለ መኪና አለ አታስብም እንዲ አንተ ወጣት አደለህ እንዲ እንዲ ምን ማለት ነው በዚህ ደረጃ ልጅቷ ማስደንግጥ ወይስ ልጅቷ ታግታለች ሀይሚ ታግታ እንዳይሆን ጋይስ ሀይሚ ታግታ እንዳይሆን ምክንያቱም ያለ አንዳች ምክንያት ያለ ምክንያት እንደዚያ ቪዲዮ አይሰራም። ስለዚህ እውነት ቢሆንስ ጋይስ ገባችሁ ለማዘናጋት እሷን ለማሸሽ ቡርኬን ጠርተውት ቢሆንስ ብዬ ጠረጠርኩኝ። አሁን ሀይሚ ጋር ስጽፍላት ሌላ ጊዜ ሀይሚ ሰላም ነሽ ወይ ስላት ትመልስልኛለች። ዛሬ አልመለሰችልኝም። ግራ ገባኝ። ጽፌ ጽፌላታለሁ። ኢንስትግራም ላይም ሀይሚ እንዴት ነሽ ደህና ነሽ ብዬ ጽፌ ጽፌላታለሁኝ። ቲክቶክ ኢንቦክሷ ላይም ጽፌ ያለውኝ ቴሌግራም ላይ ጽፌ ጽፌላታለሁ። ልትመልስልኝ አልቻለችም። ስለዚህ እቺ ልጅ አንድ ነገር ብትሆን ሰምተሃላ ከአንተ ራስ ውጭ አንወርድም። እኔ ዩቱብክን ሰብስክራይብ አድርግ ያለውኝ ፎቶክን ይዣለውኝ። አንድ ነገር ብትሆን እኛ አሳልፈን ለህግ አካል ነው የምንሰጥክ። ገብቷል። ደግሞ ትላንትና ከዱባይ በፕሌን አዳራቸውን ሲሄዱ ያደሩ ልጆችን ዛሬ በዚህ መልኩ ማስደንገጥና ሰላም መንሳት ምን ይሉታል እንዴ? ይሄን ሼር አርጋችሁ አድርሱ። ልጅ ለቦርኬ ሁላችሁም ሼር አርጉ። ይሄን ቪዲዮ ቪዲዮ ሁላችሁም ሼር አርጉ። እንዲህ ምን ማለት ነው? ቢያንስ እነዚህ ልጆች አንተ አበባ ጎዝጉዘክ አበባ ጎዝጉዘክ እውነት የምትወዳቸው ከሆነ ተልኮ ከሌለህ አበባ ጎዝጉዞክ ምግብ አዘጋጅተክ ይሆን ነገር አርገክ ከዱባይ ሲመጡ እንደ መቀበል፣ አንተ በዚህ ደረጃ ፎቶ አለጥፈ። እነዚህ ልጆች ሌሊት ነው የገቡት አይደል? ሌሊት እኮ ነው የገቡት። ሌሊት ነው የገቡት ወደ ዱባይ አይደል? ወደ ኢትዮጵያ አይደለ? እንደ መቀበል በዚህ አይነት መልኩ ታስተናግዳቸዋለ። ገና ከመግባታቸው ሶ አንተ ሰው ተልኮ አለክ። ተልኮህን ደግሞ እኛ እናከሽፈዋለን። እኔ አሁንም ቢሆን ሀይሚ ይጽፍላሃሉ። ካልመለሳችልኝ የሆነ ችግር አለ ማለት ነው። አውቆ ቡርኬን ፕራንክ ነው ብሎት፣ ሌላ ነገር ምናልባት ሀይሜን አፍነዋትም ሊሆን ይችላል፣ አናውቅም። እና ለማንኛውም ጋይ ስኔ እየሞከርኩ ነው። ሌላ ጊዜ ቴሌግራም ላይ ሀይሜ እንዲ ሰላም ነሽ ወይ ምናምን ኢቭን እንኳን ትላንት እንኳን ማታ እንዴት ነው ወደ ኢትዮጵያ ገብታችኋለሁ ወይ ምናምን ብዬ ጽፌላት መልሳልኛለች፣ አዎ በሰላም ገብተናል እና መሰግናለን ሁላችሁም ኦዲንሶቻችንን ብላ ምናምን ጽፋልናለች ጽፋልኛለች። ዛሬ ግን ይሄን ቪዲዮ ካየው ጀምሮ ሀይብል ሃይብል ቪዲዮ ከመስራት በፊት እስኪ ላውራት ውሸት ነው እውነት ነው ፕራንክ ነው ምንድን ነው ያለችበት ሁኔታ ብዬ በጽፍላትም አትመልስም ስለዚህ ስንት መቀኛ ዋለበት አካባቢ ላይ ስንት እንዳትወጣ እንዳትገባ ያደረጋት አንድ ወመኔ ልጅ እንደነበረ ታውቃለህ። አሁን አንተ መጥተህ ይህንን ፕራንክ የሰራህበት ምክንያት ትነግረናለህ፣ ጆሮ ክን ተይዘህ። እሺ ለሚመለከተው አካል ማመልከታችን አይቀርም። አንድ ነገር ትሆንና ማለት ነው፣ አንድ ነገር ሀይሚ ትሆንና። እውነት አንተ ቡርኬ ወዳጅ ኮንቅ እንደዚህ አይነት ቪዲዮ መስራት የለብን። በእነሱ ቀልድ የለም፣ አሳልፈን አንሰጣቸው። እሺ እኔ እነሱን የሚነካቸው ሰው ኤንዌይስ ሀይሚ እስክትመልስልኝ እየጠበቅኩ ነው። ሀይሚ ካልመለሰችልኝ ሀይሚ ሰላሟን ካልነገረችኝ እኔ አልፋታክም። አንተ አንድ ነገር ቢመጣ በእነዚህ ልጆች ላይ ተጠያቂው አንተ ነክ አንተ ነክ። እኔ ከዚህ በፊት አይቼ ካላቅም ገና አሁን ያየ ሰብስክራይብ አርጌ ካለውኝ እኔ ፎቶ ክን ሁሉ አሁን ቴሌግራም ላይ ግሩፓችን ላይ ለቅቄዋለሁኝ። እንጠብቃለን ምን እንደሚመጣ ማለት ነው። እነ ቡርኬ እስኪመልሱልን እየጠበቅን ነው። ሀይሚ ሰላም ነኝ ካላይ፣ ሰላም ና ግን ለኔ ሌላ ጊዜ እንደዚያ ቪዲዮ እንዳሰራ። ሀይሚ ግን ሰላም አይደለውም ወይ ደግሞ የሆነ ችግር ገጥሞንኛል ካለች ግን አንፋታክም። ይውል እኛ አንፋታም በተለይ እኔ ማለት ነው። ገብቷል እኔ እና ሀይሚን የሚነካ እና ሀይሚን የሆነ በቃ እና ሀይሚ ምንም አላጠፉም። የሚሰሩት ስራ መጥፎ አይደለም። ስለዚህ ለምንድን ነው እነሱ ማጥቃት የምትፈልጉት? አንተ ገና ለገና ወደ ሚዲያ ለት መጣ ነውና እነሱ የሚሳቀቁበትን ነገር መስራት የለብክም እና በጣም ነው ያዘንኩብክ። ለሚቀጥለው የተሻለ ቪዲዮ ይዘህ እንደምትመጣ ተስፋ አድርጋለሁ። ሀይሚ ግን ምላሽ መልሽይልን። ይህን ቪዲዮ እንደምታየው ይገባኛል። ጋይስ ቪዲዮን ስታዩ ሙሉ አይታችሁ ላይክ አድርጋችሁ ኮመንት ሀሳብ አስተያየታችሁ ስጡ። ሀሳብ አስተያየታችሁን ስትሰጡ ደግሞ ላይክ ሳታርጓት ትጻፉ። ምክንያቱም የእናንተ ላይክ ሌላ ሰዎች እንዲያዩት ያደርጋል። ይሄ ቪዲዮ እና ሀይሚ ጋ አድርሱልኝ። ሀይሚ ብጽፍላት ብጽፍላት ምንም ልትመልስልኝ አልቻለችም። እኔ ተጨንቅ ያለው ጋይስ የምር ማለት ምን ገጥሟታል ብዬ ስለማስብ ነው እና እባካችሁ እባካችሁ እነ ቡርኬና ሃይሚን ፕራንክ ስታደርጉ ቢያንስ ለእኛ ለኦዲየንሶቻቸው እንኳን እያሰባችሁ ቀለል ያለ ፕራንክ ብታረጉት። እና አንተ ግን ጀርባክን እናጣራለን። ምክንያቱም እንደዚህ ፎቶዋን አቀናብረክ አሳትመክ ስልክ እንጨት ላይ ለጥፈክ እንድትሰራ ያደረገክ የሆነ የተላክበት ሴራ አለ፣ አንተ ጋር ሴራ አለ ማለት ነው። ስለዚህ ጠብቀኝ።